በአፍሪካ ከፍተኛ የታንክ ቁጥር ያላቸው አስር ሀገራት የትኞቹ ናቸው? በዓለም ላይ ሩሲያ በ5750 ታንኮችን በመታጠቅ ከዓለም ሁለተኛ ደረጃ ላይ ስትቀመጥ ኢትዮጵያን ጨምሮ ብዙ የአፍሪካ ሀገራት በርካታ ብረት ለበስ ታንኮችን እንደታጠቁ የ145 ሀገራት የጦር መሳሪያ አቅም የገመገመው የግሎባል ፋየር ፓወር መረጃ ያሳያል። በአፍሪካ ብዙ ታንክ ያላቸው ቀዳሚ ሀገራት ኢትዮጵያ በርካታ ታንኮችን በመታጠቅ ከዓለም 37ተኛ ከአፍሪካ ሶስተኛ ደረጃ ላይ ትገኛለች። ግብጽ ከዓለም ስድስተኛ ከአፍሪካ 1 አንደኛ ነች፣ 3620 ታንኮችን ይዛለች። ሞሮኮ ከአፍሪካ 2 ሁለተኛ ነች፣ ከዓለም 16ተኛ 903 ታንኮች አሏት። ኢትዮጵያ ከአፍሪካ ሶስተኛ ነች፣ ከዓለም 37ተኛ 338 ታንኮች እንዳሏት ነው የተዘገበው። ናይጄሪያ ከአፍሪካ አራተኛ አራተኛ ነች ከዓለም 39ኛ 330 ታንኮች አሏት። አንጎላ ከአፍሪካ አምስተኛ ከዓለም 43ኛ 309 ታንኮች አሏት። ኡጋንዳ ከአፍሪካ ስድስተኛ ደረጃ ላይ ስትቀመጥ ከዓለም 47ኛ ነች፣ ያሏት የታንኮች ብዛት 259 ነው። በኢኮኖሚ ጠንካራዋ ደቡብ አፍሪካ ከአፍሪካ ሰባተኛ ደረጃ ላይ ስትቀመጥ ከዓለም 48ኛ ደረጃ ላይ ነች በ252 ታንኮች። በእርስ በርስ ጦርነት የምትታመሰው ሱዳን 8 ስምንተኛ ነች ከአፍሪካ ከዓለም 51ኛ ያሏት የታንኮች ብዛት 224 ነው። ጎረቤታችን ኬንያ ከ አፍሪካ ዘጠነኛ ደረጃ ላይ ነው የምትቀመጠው፣ ከዓለም ደግሞ ሀምሳ ስምንተኛ ነች። የታንኮቿ ብዛት 188 ነው። አስረኛ ደረጃ ላይ የተቀመጠችው ደግሞ በጦርነት ውስጥ ያለችው በእርስ በርስ ጦርነት የታመሰች የምትገኘው እንደ ሱዳን ሁሉ ኮንጎ ዲሞክራቲክ ሪፐብሊክ ነች። ኮንጎ ዲሞክራቲክ ሪፐብሊክ 69ኛ ደረጃ ላይ ትገኛለች ከዓለም ያሏት የታንኮች ብዛት አንድ መቶ ዘጠኝ ነው። እንግዲህ ከዚህ ዝርዝር ለመረዳት እንደምንችለው የአፍሪካ ሀገሮች የታጠቋቸው የታንኮች ብዛት በቀላሉ የሚታይ አይደለም። እነዚህ ሀገሮች አብዛኞቹ በእርስ በርስ ግጭት ውስጥ ይገኛሉ። ጥቂቶቹ ደግሞ ፍጹም ሊባል የሚችል ወደ ፍጹምነት የቀረበ የሰላም ደረጃ ላይ ይገኛሉ። ለምሳሌ እንደ ግብፅ፣ ሞሮኮ፣ አንጎላ፣ ኡጋንዳ ደቡብ አፍሪካ እና ኬንያ የመሳሰሉት ሀገሮች የተሻለ ሰላም አላቸው። በተለይም እንደ ሞሮኮ ያሉት ሀገሮች ይሄ ነው የሚባል ጦርነትም ሲካሄድባቸው አልሰማንም። ግብፅም እንደዚሁ በተሻለ የሰላም ሁኔታ ላይ ነው የምትገኘው በሀገሯ አንጎላ ቀደም ባሉት አመታት በርካታ የእርስ በርስ ጦርነቶችን ያስተናገደች ብትሆንም በአሁኑ ጊዜ የተሻለ ሰላም ያላት ሀገር ነች። በሌላ በኩል ደግሞ እንደ ኢትዮጵያ ያሉ ተናገሮች ስንመለከት እጅግ ደም አፋሳሽ ጦርነትን በቅርብ ጊዜ ውስጥ አስተናግደዋል። ከህዝባዊ ወያኔ ሓርነት ትግራይ ጋር የተካሄደው ጦርነት በአስር ሺህ ከዛም አልፎ በመቶ ሺህ የሚቆጠር ሰው የሞተበትና የተፈናቀለበት ጦርነት ነው። አሁንም ቢሆን ጦርነቶች በአማራ ክልል እና በኦሮሚያ ክልል ጦርነትን ባንለው ግጭት፣ ስኪርሚሽ ወይም ጎሪላ ፋይቲንግ የሚባለው አይነት እንደቀጠለ ነው። ስለዚህ ሰላማዊ ሀገር ነች ለማለት ገና ነች። ኢትዮጵያ ብዙ መስራት ይጠበቅባታል። የሰላም ሚኒስቴር አላት። በሰላም ሚኒስቴሯም ይሁን ባላት ባህላዊና ዘመናዊ ተቋማት አማካኝነት ሰላምን ለማስፈን መስራት እንደሚጠበቅባት ያሳያል። ታንኮችን ከመግዛት በተጨማሪ ማለት ነው። ናይጄሪያ ከአፍሪካ በህዝብ ብዛቷ አንደኛ የሆነች የምዕራብ አፍሪካ ሀገር ነች። በተፈጥሮ ሀብትም በተለይም በነዳጅ በለጸገች ሀገር ብትሆንም ሕዝቦቿ ከዚህ የነዳጅ ሀብቷ ለመጠቀም ያልታደሉ ናቸው። አንዱ የሰላም መታጣት ነው እንግዲህ ከሚጠቀሱት ምክንያቶች መካከል፣ ሌሎችም በርካታ ምክንያቶች ሊኖሩ ይችላሉ። በዚች ሀገር የሚንቀሳቀሰው እስላማዊ ሸማቂ ቡድን ቦኮ ሀራም ለበርካታ አመታት የሀገሪቱን ሰላም ነስቶ ነው የቆየው። ይህ ታጣቂ ቡድን የምዕራባውያን ትምህርት ሀራም ነው የሚል ነው። እንግዲህ ይህ ቦኮ ሀራም የሚያራምደው አቋም በአብዛኛው የሚያካሄዳቸው የጸጥታ አካላትን ከማጥቃት ጎን ለጎን ሰላማዊ ሰዎችንም የማጥቃት፣ የማፈን፣ የማገት ስራዎችን አንድ የመታገያ ስልቱ አድርጎ እንደሚከተል ነው ስንሰማ የነበረው። ለአብነትም የሚጠቀሰው ቺቦክ ገርልስ የሚባሉት ከታፈኑ እጅግ በርካታ አመታት የተቆጠሩ ልጃገረዶች ናቸው። እነዚህ ልጃገረዶች ከትምህርት ቤት ታፍነው በዚህ ቡድን የደረሱበት ሳይታወቅ ለበርካታ አመታት ቆይቷል። በኋላም እዛው በቡድኑ አባላት ወደ ትዳር አስገዳጅ ትዳር ውስጥ እንዲገቡ ተደርጎ የተወሰኑት አመልጠዋል፣ የተወሰኑት ደግሞ እዛው ወልደው ለመኖር የተገደዱበት ሁኔታ እንደነበር እናስታውሳለን። ሌላ የታንኮች ባለቤት የ224 ታንኮች ባለቤት ነገር ግን የሰላም እጦት የሚያሰቃያት ሀገር ሱዳን ነች። ላለፉት ሁለት አመታት በርስ በርስ ጦርነት እየታመሰች እንደሆነ የሚታወቅ ነው። ሱዳን በአርኤስኤፍ ወይም ራፒድ ሰፖርት ፎርስ ተብሎ በሚጠራው በሀምዳን ዳጋሎ በሚመራ ኢመደበኛ የሚሊሻ አይነት ታጣቂ ቡድን አማካኝነት ሰላሟን አታለች። ይህ ኃይል ከሀገሪቱ መደበኛ ጦር ሰራዊት ጋር በከፈተው ውጊያ በርካታ አካባቢዎችን ተቆጣጥሯል። ዋና ከተማዋንም ተቆጣጥሮ ነበረ። አሁን ባለው ሁኔታ ዋና ከተማዋን ቢለቅም ከፍተኛ የሆነ የድሮን ትጥቅ የያዘ በመሆኑ የስደተኛውን ፕሬዚዳንት መቀመጫ ፖርት ሱዳንን ሳይቀር በድሮን እስከ መደብደብ የሱዳንን ባህር ኃይል እስከ ማጥቃት ወደቦቿን እስከ መምታት የቻለ አቅምን ያዳበረ አማጺ ቡድን ነው። ከሌሎቹ ለየት የሚለው ድሮን ጭምር እስከ መታጠቅ የደረሰ አማጺ ቡድን መሆኑ ነው። ሌላዋ ሰላም የተጠማች የተራበች ሀገር ኮንጎ ዲሞክራሲያዊ ሪፐብሊክ ነች። ይችም ሀገር እነዚሁ ከዛው ከሀገሪቱ በበቀለ ነገር ግን በውጭ ኃይሎች በተለይም በሩዋንዳ በሚደገፍ ኤም 23 በተባለ ወይም ኤም 26 በተባለ አማጺ ቡድን ከፍተኛ የሰላም እጦት ተጋርጦባት እስከ ቅርብ ጊዜ ድረስ ቆይታለች። እንደውም በቅርብ ጊዜያት ይህ አማጺ ቡድን ዋና ዋና በተፈጥሮ ሀብት የበለጸጉ አካባቢዎችን እና ከተሞችን እንደ ጎማ የመሳሰሉትን በኃይል ሲቆጣጠር እንደቆየ ሲነገር ነበር። ለዋና ከተማዋም በሚያሰጋ ግስጋሴ ላይ ነበር የቆየው። የሀገሪቱ መንግስትም ተስፋ ቆርጦ የተፈጥሮ ሀብቱን ለአሜሪካ በተለይም የተፈጥሮ ሀብት ላይ አይናቸውን በመጣል በሚታወቁት በዶናልድ ትራምፕ ፍላጎት መሰረት የእሳቸውን ፍላጎት ለማሟላት የተፈጥሮ ሀብቱን ለአሜሪካ ለማጋራት እና የሰላም ጥበቃ እንዲደረግለት የአሜሪካ ጥበቃ እንድታደርግለት የመፍትሄ ሀሳብ እስከ ከማቅረብ የደረሰ የጭንቅ መንግስት ነው፣ የተጨነቀ መንግስት ነው የነበረው እና እንደ ግስጋሴው ዋና ከተማዋን ተቆጣጥሮ ያ የሽሽኬዲ መንግስት ታሪክ ይሆናል ብለን ነበር ስንጠብቅ የነበረው። ይህ አልሆነም፣ እስካሁን ድረስ ጸንቶ ነው የሚገኘው። ግን መቼ ይወድቃል የሚለውን ወይም ደግሞ እስከ መጨረሻውም ጸንቶ ይቆያል የሚለውን አናቅም። አሁን ባለ ሁኔታ ግን ኮንጎ ሰላም ከራቃቸው የአፍሪካ ሀገራት መካከል አንዷ ነች። በታንክ ብዛት አስረኛ ደረጃ ላይ የተቀመጠች ሀገር ነች። ለዛሬ ያዘጋጀንላችሁችን እዚ ላይ ተጠናቋል።